የሰው ልጅ የለውጥ እድገት በፈጠራ ላይ በእጅጉ ይወሰናል። ፈጣን አእምሮ ሊሰጠ የሚችለው ታላቅ ስጦታ ነው። ዋናው ታሪኩም የዚህን በቁስ የተሞላች ዓለም ሙሉ በሙሉ በእጁ አስገብቶ የተፈጥሮውን እንቅፋትና ጫና ቀንሶ ፍላጎትን መሟላት ነው። ቢሊዮነር የሥራ ፈጣሪ ኤለን መስክ ንግግሩ ገንዘቡ ነው። ኤለን መስክ አፈር ለሶ የተነሳው የምድራችን ባለጸጋም በዓለም ዙሪያ ታይቶን ተሰምቶ በማይታወቅ ሁኔታ በአንድ ዓመት ብቻ 11 ቢሊዮን ዶላር ግብር ከፍሏል። በአንድ ወቅትም ኢለን መስክ በትዊተር ገጹ ላይ እንዳካፈለን ከሆነ እንዲህ ብሎ ተናግሮ ነበር። የሀብቴ ግማሹ የዓለምን ችግር እንዲፈጣ ነው የምፈልገው። የተቀረው ግማሹ ደግሞ በማርስ ላይ የተረጋጋ ህይወት የሚኖርበት ከተማ እንዲፈጠር ነው የምፈልገው። መሬት ላይ ለምሳሌ የሰውንና የእንስሳት ዝርያ ጨርሶ ሊጠፋብ ይችል፣ ለምሳሌ በሶስተኛው የዓለም ጦርነት እናም በሌሎች ምክንያቶች ሊጠፋብ ይችል፣ ማርስ ላይ ህይወት መቀጠል አለብን ብሎ ያስባል። ይህ ሰው በኤሌክትሪክ የሚንቀሳቀሱ መኪናዎችን የሚያመርተው ቴስላ የተባለው ትልቅ ድርጅት ባለቤት ነው። እናም ከዚህ በተጨማሪ የብዙ ሌሎች ኩባንያዎችን ባለቤት ነው። እናም ስፔስኤክስ የተባለውን በተፈር ሳይንስና ጉዞ ላይ ተመስርቶ የተሰራውን ኩባንያ በመጀመሪያ ሲመሰርተው ወደ ማርስ የሚደረገውን ጉዞ ወጭ ለመቀነስና ማርስን ቀኝ ለመግዛት ነው ሲል ተናግሯል። እናም እንዲሁም በአንድ ወቅት የትራፊክ መዘጋገጥ ከመንገድ ስለ ዘገየው ብቻ የመሬት ስር መንገድ አስቆፍሮ አዘጋጅቷል። የዓለምን የረሃብ ችግርን ብቻ የመፍታት እችላለሁ ይለናል። የዓለማችን ቁጥር አንድ ባለ ሀብት ኤለን መስክ እናም ወደፊት በሰዎች አእምሮ ውስጥ የሚቀበሩ ቺፕሶችንም የሚያመርት ኩባንያ መስርቷል። ኤለመስክ የተወለደው ደቡብ አፍሪካ ፕሪቶሪያ ውስጥ ነው። እንደ አውሮፓውያን አቆጣጠር በሰኔ 28 1971 ሶስት ልጆችን ላፈሩ ቤተሰቦቹ የመጀመሪያ ልጅ ነበር። እናቱ ማይ መስክ ካናዳዊት ሞዴል የነበረ ሲሆን አባቱ ኤሮል መስክ ደግሞ ሀብታም ደቡብ አፍሪካዊ መሐንዲስና ቫይለንት ነበር። ታዲያ እንዳለመታደል ሆኖ ኤለመስክ ገና የአስር ዓመት ታዳጊ እያለ ቤተሰቦቹ ባለመስማማታቸው ፍቺ ፈጸሙ። ምንም እንኳን የኋላ ኋላ በህይወቴ ከወሰንኳቸው መጥፎ ውሳኔዎች መካከል ከአባቴ ጋር ለመኖር መወሰኔ ነው ቢልም፣ በጊዜው ኤለን መስክ ከእናቱ ይልቅ ከአባቱ ጋር ለመኖር መርጦ ሄዶ ነበር። ነገር ግን እናት የቤተሰብ አካል ብቻ ሳትሆን እራሷ ራሷ ቤት ናት እንዲሉ ሁለት ዓመታትን ከአባቱ ጋር ከኖረ በኋላ ጓዝን ጠቅልሎ ወደ እናቱ ተመለሰ። በዛም ተናናሾቹ እህትና ወንድሞቹ እንደሞቹ እንደሚገኙ ልብ ይላል። ኤለንም ለአባቱ ያለውን ጥላቻ ሲገልጽ እንዲህ ይላል። አባቴ ከአእምሮ በላይ የሆኑ መጥፎ ሰዎችን የሚሰራና በጣም እርኩስ የሆነ ሰው ነበር። የቻላችሁትን ያህል መጥፎ ነገሮችን አምጡ፣ እሱ ያን ነገር አድርጎታል እያለ አባቱን ባህሪ ይገልጻል።

ራሱን በራሱ የኮምፒውተር ፕሮግራሞችን እንዴት መስራት እንደሚችል አስተማረ። 12 ዓመት ሲሞላው ደግሞ የመጀመሪያውን ፕሮግራም ሰርቶ በአምስት መቶ ዶላር ሸጠው። የሰራው የኮምፒውተር ፕሮግራም ፕላስ ላይ የሚባል ጌም ነበር። ኤለመስ ከዚህ በኋላም አስራ ሰባት ዓመት ሲሞለው በኪዩ ዩኒቨርሲቲ ለመማር ወደ ካናዳ መራ። በዚህም አጋጣሚ በደቡብ አፍሪካ ይሰጥ ከነበረው የግዴታ የወታደራዊ ግዳጅ ስልጠና አመለጠ። የአባቱን ተላላፊነት ግን ማምለጥ ፈተና ሆነበት። አባቱ ሶስት ወር ሳትቆይ ትመለሳለህ፣ ምንም የምታደርገው ነገር አይኖርም እያለ ኤለመስ ግን አጠናነቀው ኤለመስ ግን ሙያ በልብ ብሎ ወደ ካናዳ በተጓዘበት በዛው አመት የካናዳን ዜግነት አገኘ። እንደ አውሮፓውያን አቆጣጠር በ1992 ደግሞ ወደ አሜሪካ በመጓዝ ፔንሲልቬኒያ ዩኒቨርሲቲ ለመማር ፊዚክስ እና ቢዝነስ አጠና። በሂደትም የአሜሪካ ዜግነት አገኘ። በነገራችን ላይ ኤለን በኢኮኖሚክስ ዲግሪ ካገኘ በኋላ የፊዚክስ ዲግሪ ለማውጣት መንግስት የማጎ ጭፈራ ቤት ከፍተው ነበር፣ ከአንዱ ጓደኛው ጋር ሆኖ ማለት ነው። ታዲያ የነበረውን ትምህርት ካጠናቀቀ በኋላ በኢነርጂ ፊዚክስ ትምህርቱን ለመማር በካሊፎርኒያ ስታንፎርድ ዩኒቨርሲቲ አቀና። እዚህ ላይ ግን ኤለን መስክ ሕይወቱን እስከ ወዲያኛው የቀየረ ትልቅ ውሳኔ ወሰነ። በተለይ በዓለማችን በፈጠራ ደረጃ የሚገኙና በቴክኖሎጂ ታዋቂ የሆኑ ሰዎች የወሰኗቸው ትልቅ ውሳኔዎች ለዛሬ ስኬታቸው መድረስ ትልቁን ድርሻ የተጫወቱት ገና በጊዜ ነበር። ለምሳሌ የማይክሮሶፍት ኩባንያ መስራች ቢል ጌትስና የፌስቡክ ኩባንያ መስራች ማርክ ዙከርበርግ ትልቁን ህልማቸውን ለማሳካት ሲሉ የትልቅ ደረጃ ትምህርት ቤቶቻቸውን ለቀው መሄድ ነበረባቸው። አንዳንዴ እንደዚህ አይነት የዓለምን የአኗኗር ዘይቤ እስከ ወዲያኛው የጠየሩ እንዲሁም የራሳቸውንም ሕይወት ከከፍታ ያደረሱ ሰዎች በዓለማችን ከነበሩ እንዲሁም ከሚገኙ ጥቂት ደፋር ሰዎች መካከል ናቸው። ስኬት ለሚጥሩና ለደፋሮች በሯን ወለል አድርጋ ትከፍታለች። ኤለን መስክን በእንደዚህ አይነቱ መንገድ ነበር ስኬቱ ጋር ለመድረስ ትልቅ ዋጋ የከፈለው። ስታንፎርድ ዩኒቨርሲቲ ላይ ትቀናትን ብቻ ከተማረ በኋላ ትምህርት ሲሉ ለምን ብለን ስንጠይቅ ከልጅነቱ ጀምሮ የፈጠራ ስራ ሀሳብ በአእምሮ ሲመላለስ ዛሬ እዚህ የደረሰው ኤለን መስክ ለምን በኢንተርኔት በታዳሽ ኃይል እንዲሁም በጠፈር ጥናት ዘርፍ አልሰማራም ብሎ አሰበም? ኋላም ለዚህ አይነት ህልም ያላቸውን ሰዎች ወደሚያቀኑባት ወደ ሲሊከን ቫሊ ተጓዘ። በመጀመሪያም ለመቀጠር ነበር የፈለገው። ነገር ግን እዚህም እዚያም ያሉትን የቀጣሪ ድርጅቶችን በእርግጥ አቋቋም ሰምተው እንዳልሰማ ጆሮ ዳባ ልበስ ብለው አሰናበቱት። የሚወደውና ብቸኛው ኔክስቲች የተባለው የኢንተርኔት ድርጅት እንኳን ፊቱን አዞረበት። ከዛም ኤለን መስክ ምን ይሻለኝ ብሎ ስራ ፈልገው በማጣቱ የራሱን ድርጅት ለማቋቋም ወሰነ። ከወንድሙ ኪምባል ጋር ተመካከሩ። አማራጭ አልተገኘም። ከዛም የራሳቸውን ድርጅት ለመክፈት ወሰኑ። ትኩረት አረፈባቸውን። ከአለም አልፎ ወደ ሌሎች ፕላኔቶች የመጓዝና ሰው ልጅ አለም ላይ ብቻ ተገድቦ እንዳይቀር የማድረግ ፍላጎቱን እንዲያስፋፋ ትልቅ የሆነ ፍላጎት ቢኖረውም ኤለን መስክ በዛን ጊዜ ገና አራት ዓመቱ ነበር። እናም በሰዓቱ የኢንተርኔት ኢንዱስትሪ ገና ዳዴ ላይ የነበረበት ጊዜ ነበር። ኤለን ግን በልጅነቱ ያዳበረው የጌም ሶፍትዌር ኮድ መጻፍ ልምዱን እንዲያዳበረ አጎት ነበር እና የግሉን ድርጅት እንዲያቋቁም ምክንያቱ ነው። ድርጅቱንም ዚፕ ቱ ሲል ሰየመው። ታዲያም ኤለን በኢንተርኔት ውስጥ ጥሩ ነገሮችን ማግኘት አለብን በሚል የሰራውን ዚፕ ቱ የተባለውን ሶፍትዌር ለዓለም ክፍት አደረገ። ይህ ሶፍትዌር ለሚዲያ ባለሙያዎች ጋዜጣዎችንና መጽሄቶችን ወደ ዲጂታል መቀየር የሚያስችል ሶፍትዌር ነበር። እንዲሁም ካርታ የሚያሳይና አቅጣጫ የሚጠቁም ነው። ነገር ግን እዚህ በመጀመሪያው ስኬትን አላጎናጽፈውም፣ እንዲሁም በተቃራኒው ከባድ ቀውስ ውስጥ ከተተው። ኤለም ቢሆን እዛው አድርጎ እዛው እየተኛ እዛው እያሳለፈ ያሳለፋቸው ከባድ ጊዜያቶች ነበሩ። እነዚህ ሁኔታዎች ላይለን ነገሮች አልገባልጋ ሆኖለት ነው ብለው ለሚያስቡ ሰዎች ትልቅ ማስረጃ ናቸው። የኋላ ኋላ ወንድሞቹና የስራ ባልደረቦቹ ከተለያዩ አቅጣጫ አድቨርት በማድረግ ዜብቱን ትኩረት እንዲያገኝ ማድረግ ቻሉ። ከዛ ኒው ዮርክ ታይምስ እና ከቺካጎ ትሪቡን ጋር ባደረገው ስምምነት ዚፒቱ አዲስ ለከፈታቸው ድርጅቶች እንዳያገሉ ስምምነት ላይ ደረሱ። እንግዲህ ኤሌን ወደ ማረግ ነው። በዚህ ሁኔታ አራት ዓመታት ከሸጠ ከሁለት ሰኔን ኤለም በመቃበዝ ከዓለም ቱጃሮች ጋር አስተዋውቀው ኤለም መስክ ክፍተትን የማየትና ነገሮችን የመፍታት ጥማት አለበት ይባላል። እንዲሁም በአንድ ወቅት እንደሆነ እስኪ ይህንን ኋላ ቀር የሆነ የባንክ አሰራር ስርዓት እንቀየር ሲልም ተደመጠ። ኤለም የመጀመሪያ ድርጅቱን በሸጠ በወሩ x.com የሚል ድርጅት ተመሰረተ። ኦንላይን ስርዓት አማካኝነት እንደ ባንክ ያሉ ድርጅቶች በጥሬ ገንዘብ ከሚል ከፍሉ ይልቅ በኢሜላቸው አማካኝነት በኦንላይን እንዲከፍሉ ማድረግ ተቻለ። ከዛ በኋላ ምንም እንኳን ድርጅቱ ውስጥ የታመየ ሆነ ቢመጣ ማለት ድርጅቱ ጋር ከቆየ በኋላ የድርጅቱ ባለድርሻዎች ኤለም መስክ

እንደ አውሮፓውያን አቆጣጠር በሁለት ሺህ ሶስት ተቋቁሞ የነበረውን ቴስላ ሞተርስ የተባለውን ድርጅት ስድስት ነጥብ አምስት ሚሊዮን ዶላር በመጠል ተቀላቀለ። የዚህም ድርጅት መኪናዎች በኤሌክትሪክ የሚሰሩ ናቸው። ታዲያ ኤለን ይህንን መንገድ ለምን መረጠው ብለን ስንጠይቅ የዓለም አየር ብክለት አሳሳቢ ደረጃ ጋር ስለደረሰ ኤሌክትሪክ የሚሰሩ መኪናዎች ደግሞ ምንም የጭስ ብክለት ስለማያመጡ የኤሌክትሪክ መኪና መግዛትና መጠቀም ለዓለም ጠቃሚ ነው ሲል ያስተላልፋል። ነገር ግን ሕይወት ዛሬ ሲያገኙ፣ ነገ ሲያጡ፣ ድጋሚ መልሶ ሲያገኙ ናትና ይህም ድርጅት በ2008 ገቢውን ሲቀላቀል ያልታሰበ ችግር አጋጠመው የኢኮኖሚ ቀውስ ድርጅቱ ከመክሰር አልፎ ትልቅ ስራ ውስጥ ገባ። የኋላ መንደርደር ጀመረ። እንዲያውም ደግሞ በዛው አመት ኤለን አምስት ልጆችን ከሰጠችው ጋር ተለያዩ። ብዙ ችግሮችን በዛው አመት ተከትለው መጡ። ከትንሽ ጊዜ በኋላም ቴስላ እያደገለት መጣ። ከዛ በኋላም በሚገባ አገገመ። እንዲያውም እንደ ፈረንጆች አቆጣጠር 2013 ላይ ለኤለን ቴስላ ስኬታማ አመት ተብሎ ተመዘገበ። እስካሁን ደግሞ አንዱ ሳለ ላጫወትኳችሁ። ስለዚህ ኤለን መስክ ስፔስ ኤክስ ስለተባለ ድርጅቱ ትንሽ ላጫውታችሁና አሁን አንድ አፍታ ወደ 2000 እንመለስ። በዛን ጊዜ ኤለን መስክ ሰዎችን ወደ ማርስ መስደድ እንዴት እናም ሮኬቶችን ባነሰ ዋጋ እሰራቸዋለሁ ብሎም አሰበ። በእርግጥ እንደዚህ ያሉ ትልልቅ ፕሮጀክቶች እንኳን ለግለሰብ፣ ለመንግስታት ለራሱ በጣም ትልቅ በጀት የሚጠይቁና ውድ እንደሆኑ ይታወቃል። ለኢላን መስክ ግን እንደዛ ሆኖ አልታየም። ስፔስ ኤክስ የተባለ በጠፈር ሳይንስ ዙሪያ የሚሰራ ድርጅት መሰረተ። እንደ ኢላን መስክ ከሆነ ሰዎችን ወደ ማርስ የማጓጓዣ ገንዘብ ከ500000 ላይ በልጥ ይችላል። እንደ አውሮፓውያን አቆጣጠር በ2008 ስፔስ ኤክስ በጥሩ ሁኔታ ተቋቋመ። እንደውም ናሳ የዓለም አቀፍ የጠፈር ተመራማሪዎችን ዝውውር እሱ እንዲያዘዋወር ለድርጅቱ አሳልፎ ሰጠው። ወደፊትም ጠፈርተኞች የሚጓዙባቸው መንኮራኩሮች ሙሉ በሙሉ ይህ ድርጅት በሚያመርታቸው ጠፈር መንኮራኩሮች እንደሚተካ ትልቅ ተስፋ ያደረጉ። ከብዙ የከሸፉ መንኮራኩሮች በኋላ ኤለመስክ ወደ ጠፈር ይላካቸው መንኮራኩሮች የተለያዩ አቅርቦቶችን ለዓለም በማቅረብ እንዲሁም ሳተላይቶችን ከዓለም ተሸክመው በማውጣትና በኋላ ላይ በማፍሰስ ትልቅ የሳይንስ ተጽዕኖ ነው ሰራ። እንደዚህ ያለ ነገር በመንግስት እንጂ በግለሰብ ደረጃ ተሞክሮ አለማወቁ ለኤለመስክ ክብርን ዝናንና ሀብትን ይዞለት መጣል። ከዛ በኋላም ኤለመስክ የሚያገኛቸው ስራዎችና ገንዘቦች የሀብት መጠኑ በከፍተኛ ደረጃ እየጨመረ መጣ። እናም ኤለን መስክ በአሁኑ ሰዓት 151 ቢሊዮን ዶላር በላይ ገንዘብ ማካረጅ ይችላል። ነገር ግን የሚገርመው ነገር ልጆቹን አንድም ነገር ከዚህ ገንዘብ አላወርሳቸውም ብሎ ተናግሯል። ምክንያቱም ኤለን መስክ ሰርተውና ተሻሽለው እንዲያቸው በራሳቸው ቆመው ማየት እንጂ የሚፈልግ በሱ ገንዘብ ተከልለው በሱ ገንዘብ እንዲኖረው አይፈልግም። እናም ሰርታችሁ ለፍታችሁ ጥራችሁ አግኙ እያለ ያስተምራቸው ልጆቹን። ሲሞትም ገንዘቤ በሙሉ ለቢልጌት ድርጅት እንዲሰጥ ብሎ ኑዛዜውን ሰጥቷል። የቢልጌት ድርጅት ምንድነው ካላችሁ ደግሞ ሴቶችን ሕፃናትንና ደካሞችን የሚረዳ የዓለማችን ትልቅ ድርጅት ነው። እንደሚታወቀው መንኮራኩር ወደ ላይ በሚነሳበት ጊዜ ያሉት ክፍሎቹ እየተገነጣጠሉ ወደ ምድር ሲመለስ የምትመለሷ የቀረችው ትንሽ ክፍል ብቻ ናት። የለም መስክ ግን ይህንን ታሪክ ቀይሮ በራሱ ሂዶ በራሱ የሚመለስ ትልቅ መንኮራኩር ሰርቷል። እናም የለም መስክ መንኮራኩር ሂዶ በሚመለስበት ጊዜ ምንም ሳይገነጣጠል ራሱ እንዳየር ነበር የሚመጣው። ይህንን ለመስራትን ብዙ ሙከራዎች ሞክሮ ብዙ ተበላሽተውበት ከብዙ ሙከራና ልፋት በኋላ ነበር የተሳካለት። እናም የለም መስክ ሰሞኑ ትዊተርን መግዛቱ በዓለም ዙሪያ አነጋጋሪነቱን ጨምሮታል። እናም በአሁኑ ሰዓት ትዊተር የለመስክ ድርጅት ነው። ውድ ፕሮግራማችን ተከታታዮች ከለመስክ ታሪክ ብዙ እንደተማራችሁ ገምታለሁ። ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ማንንም ሰው ቢሆን ከጣሪያ ስኬት እጇን ከፍታ እንደምትቀበለው የለመስክ ታሪክ ማሳያ ነው። እናም ውድ ፕሮግራማችን ተከታታዮች ከወርቅም ከብርም በላይ የሆነውን ውድ ጊዜያችሁን በትንሹ አቀፍላችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ ያመሰግናለሁ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ እንድትጠብቁ እንጠይቃለን። ሀሳብ አስተያየት ካላችሁ ኮሜንት ጋር ማስቀመጥ ትችላላችሁ።